ከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያረጋችሁ አበረታቱኝ። ጽነ ድራማ ክፍል 78 ይዤ ከች በያለው፣ እና ላይክ ሼር ያረጋችሁ ሁላችሁ። አሁን ቅዱስና ኪሩቤል ቻይ እየጠጡ ነው። እንዴት ነው ግን ፊት ምን ይነግርሃን አለው። ቅዱስ ጥሩ ላይ ነው አለ ኪሩቤል። ምን እንደማስብ ግን ታቃለ አለው አንተ ማታስበው ምን አለ። ደግሞ ምን አሰብክ አለው። እያንዳንዳችን በደላችን ፊታችን ላይ ቢጻፍስ የአንዱ ያንዱን ለማንበብ ቆሞ ይቀር ነበር አለ። አዎ እኛ ሰዎች እኛ ሰዎች የራሳችን ሳይሆን የራሳችን ጉድለት ሳይሆን የሰዎችን ጉድለት ማስ ማውራት ማሰብ ያስደስተናን አለ ቅዱስ ያስደስተናን አለ ኪሩቤል ደግሞ ምን ስትል ተፈላሰፍከው? ደግሞ አለው ኪሩቤል ቅዱስ ደግሞ በእውነትና ፍልስፍና እየለየን እንጂ አለ ኪሩቤል ደግሞ፣ ያንተ ግን የተቀላቀለ ነው እያለው ነው። እና ላይ አይተን ማየት ነው እያለው ነው ማለት ነው። ቆይ ግን ታዲያ ግን ለምንድን ነው እንደዚህ? ቆይ ግን ታዲያ እንደዚህ ምንድን ነው ያስባላ? እያለው ነው ኪሩቤል ማለት ነው ለቅዱስ ማለት ነው። ቅዱስ ደግሞ ከቤተሰቦች ጋራ ቆይ እዚህ ናቸው ቤተሰቦችህ? አለው፣ እያለው ነው ቤተሰቦች እዚህ ናቸው። እናቴም አባቴም እህቴም ሁሉም እሱ ነው የሚሰሩት። ለዛ ነው አፈታ ብለህ ያለ ስራ የምትኖረው አለው። የሚሰራው እኮ መለወጥን ነገን የሚያስብ ሰው ነው አለው። እና ምን ማለት ነው ያንን የመሰለ ቤተሰብ ኑሮው አንተ እንደዚህ ለምን ሆንክ? አለው። ምን ማለት ነው ያወራሁት አልገባህም? እንዲህ አለው። የአፈር ምርምሩ ነው አለው። ስለ ስራው ብዙ እውቀት ባይኖረኝም የህፃን እድገት ላይ ምናምን አለው። በል በል አባ ቆም አለ። አፈር ምርምር ያልኩህ እኮ ሞተዋል ማለት ነው አለው። የኔ አባት ረሰቦች ሁሉ ሞተዋል እያለው ነው። እሱ ደግሞ አልገባውምና የአፈር ምርምር ሲል ያው የስራ መስሎት ይህን የመሰለ ቤተሰብ እያለ አንተ እንዴት እዚህ እንደሆነ ትኖራለህ እያለው ነው። ኪሩቤል አላወቀም ማለት ነው ምን አለ ኪሩቤል? አዎ አለ ቅዱስ። በጣም ይቅርታ ስላስታወስኩህ አለው። አይ ግዴ የለም። ታውቃለህ ብቻዬን መቀበራቸው ላይ ሻማ ከማብራት ከጀመርኩ ሶስት ዓመት ሞላኝ አለው። ታዲያ ምን ምን ያለው አይደል እንዴ እያለው ነው። ብቻ መናገር አቃተኝ እያለ ነው። እና ያሳዝነን ቅዱስ ማለት ነው ቤተሰቦቹን አጥተዋል። አሁን ደግሞ ሴቶች ሰብሰብ ብለዋል ማለት እሺ፣ ሴቶች እያለች ነው ዘናየት ደህና ናችሁ እያለች ነው። ከአንቺ ናፍቆት በቀርኛ እኛ ደህና ነን አለች ምሮ። ሰኒዬ ግን ደህና ነሽ እያለች ነው። ጽናታ ደህና ነኝ አልመስልም አለች። ሳይሆን ስራ ስቀሪ ጊዜ እኮ ነው። አዎ እባክሽ፣ ሰውየው በያው በያው፣ ምንም እረፍት የሚሰጠኝ ነገር አይደለም። ሀዛ ለራቴ ረፍት ሰጠው ሰውዮ ማለት በርጫው ማለቃ ማለት ነው አለቻት። ዋ እያለች ነው ማለት ነው። ሰናይት እና ምሮ እንደዚሁም ፅናት ሰብሰብ ብለው እያወሩ ነው ማለት ነው። የሆንሽውን ነገር ግን ሳትደብቂ ንገሪኝ አለች ምሮ። አዎ ሰኒዬ አለች ጽናት ደግሞ ማለት ነው። ቆይ ግን ደህና እንደሆነ ሆንሽ እኮ በደንብ ያስታውቃል። ምን እንደሆነሽ እስኪ ንገሪኝ እያለቻት ነው ጽናት ማለት ነው ለሰናይት አዎ ሰሞኑ ለራሴን ሰሞኑን ሰሞኑን ያለ ምንም ፍራት ሰዎችን ለመቅረብ እየሞከርኩ ነው። አለች ሰናይት ሰንዬ እንደዚህ አትበይ፣ አንቺ ሁሉን ነገር ማድረግ ትችያለሽ። ደግሞ አንቺን ማን ነው የማይቀርብ እያለቻት ነው። አንቺን ማቅረብና ማቀፍ የማይፈልግ ሰው ማን ነው እያለቻት ነው ፅናት ማለት ነው ለሰናይት። ሰናይት ደግሞ ሰሞኑን ሰው መቅረብ ጀምሬያለሁ እያለች እስከ ዛሬ ያው በእህቷ ምክንያት ሰውን እየቀረበች አልነበረም። አሁን ግን ሰው መቅረብ ጀምሬያለሁ እያለች ነው። እንግዲህ ክብሮን ጋር ሊጣበሱ ነው መሰለኝ። በጣም ደስ ይላል። እሺ። ለዛ ነው ለዛ ነው እያለች ነው በቃ የአንቺን መነሳት ብቻ ነው የምንፈልገው ውድቀትሽን የሚፈልጉትን ወደዛ ጣያቸው አለች ምሮ ማለት ነው እየሞከርኩ ነው አለ ይሰናይ ደግሞ ሰንዬ ትዕግስት የሚጠይቅ ነገር ስለሆነ ነው እሺ አለች ፅናት እሺ አለች አሁን ደግሞ ወይ ግን እንዴት ስታውን አልነገርከኝም? እኔ ለአንተ አዳማጭ እንጂ ተናጋሪ ያልነበርኩም እያሉ ነው። እዚህ ጋር ደግሞ ቅዱስና ኪሩቤል ማለት ነው ሻያቸውን እየጠጡ ኪሩቤል ሻይ እየጠጣ ነው፣ ቅዱስ ደግሞ ቡናውን እየጠጣ ማለት ነው። ግን በጣም ጠንካራ ሰው ነው አለው ኪሩቤል። አዎ እና ከብረት ነው የተሰራሁት ላይ ነበረ አለው። ከዛ ኪሩቤል ደግሞ ረባክ አለ። ማግኘት እንዳይዘህ ተጠንቀቅ አለው ኪሩቤል ሲደርስበት እነግርሃለሁ አለው ቅዱስ። አይ ቅዱሴ፣ ግን ይህን ሁሉ ህመም ተሸክመህ ነው እንደዚህ እብድ ሆንክ አለው። አዎ አንዳንዴ ነገሮችን ዋጥ ማድረግ ነው ያለብህ፣ አንዳንዴም ነገሮችን ዋጥ ማድረግ ነው ያለብህ አለ ቅዱስ። ክርቤል ደግሞ አንተማ መዋጥ ብቻ ሳይሆን ስልቅጣ ርግህዋን አለው። አለ ደግሞ ቅዱስ ማለት ነው እና አንሄድም እያለው ነው ባክ እንጠጣና እንሄዳለን። ይያል ዶሬ ይዝህኝ እያለ ነው ቅዱስ ማለት ነው ኪሩቤን ማለት ነው። አሁን ደግሞ ሴቶች ወራቸውን እያወሩ በቃ ከዚህ በኋላ ሰው ለመቀረብ ወስኛለሁ አለች ትቼ ያለች ሰንዬ። እኛ ደግሞ ሁሌም ከጎንሽ ነን። አመሰግናለሁ። ምስጋና ኪስ አይገባም፣ እና ምን ይሁንላችሁ ያው ቆንጆ ቡና እያለች ነው። እና ኪስ የሚገባ ኮ ነው ያልኩት። አታስቤ እኔ አታስቢ፣ እኔ አልጠጣም ማለች ምሮ ለአንድ ሰውዬ ማል አፈላም ማለች። እዛ ጽናት ደግሞ እየተገላመጠች ነው ማለት ነው። ምሮ እኔ ቡና አልጠጣም ስኒ የሚገባው ነገር ነው፣ ብር ነው ፈልገው ብላ ነው። እሱ እንዴ፣ እንደዛ ከሆነ ነሽ ረከቦቱን እናምጣውና፣ እሺ ከፈለሽ በስኒ ቢሆን ስጪኝ አልሽ፣ እኔ እዚህ እናምጣው አለቻት። ጽናትን ማለት ነው። ከዛ ጽናት ተነስታ ሄደች። ህጅ በቃ እያለቻት ነው። ያው ቡናውን ሊያፈሉ ነው ማለት ነው። ስናይ ቡና ሊፈላ ነው። የደስ ደስ እንግዲህ እያለች ነው። ወይ ሰንዬ ምንድነው የሆነ ከልብሽ እንደዚህ የሚያስጨንቅሽ ያላወቅሽው ነገር ምንድን ነው? እያለች ነው። ምሮ ስለ ጓደኛ እያሰበች የተጨነቀች ነው ምሮ ማለት ነው። አንተ እነዚህ ችኮች በቃ ከነመፈጠራችን እረሱን አይደለ እያሉን አሁን ደግሞ፣ አሁን ናሁምና ኪሩቤል ቅድም ከክሮም ጋር አሁን ደግሞ ከናሆም ጋር ወሬውን ይቀዳን ማለት ነው ኪሩቤል ማለት ነው። እኔ እኮ ግርም የሚለኝ አደ አዲስ ወሬ ከየት ነው የሚያመጡት፣ አለ ኪሩቤል። ከዛ ደግሞ ከየት ያመጣሉ ከየት ያመጣሉ እያወሩ ነው እንጂ ከየትም ከየትም እያለ ነው። አሁን ደግሞ እያለ ነው። እና በቃ እዚህ ቁጭ ደሞ መዋላችን ነው፣ አለ ኪሩቤል።

ጭራሽም ስም አወጣልሽ እያለች አስመምሮ ለጽናት አዎ፣ ሲጠራኝም የሂያብዬ እናት ነው እያለ ነው የሚጠራኝ፣ እያለች ነው ሴት ልጅ ያው ይፈልጋን፣ ኪሩቤል እሷ ደግሞ ወንድ ልጅ የምትፈልገው ዝም አትይውም እያለች ነው ጽናት። እንደዛ ቢሆንማ እኔም ወልጅነህ አሁሜና ቤተሰቦቹን አስደስት ነበረ እያለች ነው። እንትን ምሮ ማለት ነው። ከዛ ጽናት ደግሞ እንደዚህ አትበይ፣ ሁሉ ነገር በፈጣሪ ፍቃድ ነው የሚሆን፣ እንደዚህ አትጨነቂ ጓደኛዬ እያለቻት ነው። ከዛ እሱስ ልክ ነሽ፣ ኧረ እኛ ስናወራ ጊዜ ጨረስን እያለች ነው። ምሮ ስናየት ደግሞ አይ ይህንን ወሬ ማንሳት አልነበረብኝም መሰለኝ ውይ! አስደበርኩሽ እኮ። አረ አልደበረኝም፣ ጺ የደበረ ይመስሎሽ ነው አለች። አረ ሳሎን ብቻቸውን ናቸው ሲሉ፣ ናሆም ከቻለ ማለት ነው፣ ኪሩቤልም ከቻለ ማለት ነው። ቆይ ግን ክችን ገብታችሁ ቀራችሁ እኮ አንዴው። ስለ አንዳንድ አንድ ነገር እየተወያየን ነበር። ምን እየነደፋችሁ ነው? አደ እያሉ ነው እናንተ ኑሩልን እንጂ ሁሌም ደስተኛ ነን። የእኛ ደስታ ሁላቸው የእኛ ደስታ የሚጀምረው በእናተ መኖር ነው አይደለ እንዴ? እያለ ነው አሁን። ኪሩቤል ደግሞ እናንተ ተደሰቱልን እንጂ እኛ ምንም ችግር የለም እያሉ ነው። በቃ ሞቅ ሞቅ እያረጉ ነው ደስታቸው ማለት ነው። ስለዚህ እናንተ ኑሩልን ልን እሺ። ሳሎን ሂዳ ላይ ጽናት ምን ሳሎን ስታችሁ ጠፍታችሁ፣ አሁን እኛ ስንመጣ ነው እንጂ ሳሎን ምን እንሂድ የምትሉት እያሉ አውርዱኝ እስኪ እያለ ነው አሁን ተንጠልጥሮ ማለት ነው። ከዛ ሴቶችም ተዛዝለው ሄዱ ወደ ሳሎን ማለት ነው። ብቻ ደስ ይላል ፍቅራቸው ደስ ይላል። አሁን ደግሞ የሰናይት እና የ የክብሩ ፍቅር ሞቅ ሞቅ አለ። ኧረ ክብሮ ኧረ ክብሮ፣ በጆሮ ነው እንደምትሄደው እያለች ተከተለ ተከተለ። ተመስገን ነው እኔን ስትይ አጥር ላጥር ትሮጫለሽ እያላት ነው ክብሮ። እኔ እህትሽ እንግዲህ ጀመረ ደግሞ አለች። እንደዚህ ነው። እንዴት ነሽ በዚህ ምሽት? ከየት ነው አለች አላት። ከጓደኛዬ ጋር እየመጣሁ አንተስ ከየት ነው የምትመጣው አለችው። እኔ ደግሞ ከስራ። ወይ ጉድ! ቆይ ግን ምንድን ነው፣ በጆሮ ነው እንዲ የምትሄደው አለችው። እኔ ደግሞ ማን የሚጠራኝ እያልኩኝ አለ ክብሮ። ማለት ነው እንደ ድም ክብሮ ክብሮ ምት ድምፅሽን ድምፅሽን ምንድን ነው? ቆያንቺ እየቀለድኩ ነው። ምነው ቀልዱን ረሳሽ እንዴ እያላት ነው ሰናይ ልታኮርፍ ነው። ተ በቃ እንደውም መሄዳለውኝ። ሆ በቃሽ፣ ይቅርታ ምልቀጣ እያላት ነው አይ የምትወጂውን መኪያቱ በራሴ ፍቃድ ልጋብዝሽ አላት። ጽናት እየጠበቀች ነው አለች። ችግር የለውም ችግር የለውም እዛ እንሄዳለን። ችግር የለውም ማለት አሁን ደግሞ የፍክፍሮም እና የፅናት ፍቅር ምጓል ምን ሆና ነው ልጅቷ ቆየችኮ። ምን አውቃ አለው ወይ ሌላ ቦታ ጎራ ብላ ይሆናል? ኧረ, ዚቅ እያሱ ጋር ደርሻለሁ ብላ ነበር። ታዲያ ምን ሆና ነው? እኔ ምን አውቃለሁ። ወይም ደውልላት እንዴ? አይ ተያት፣ ትንሽ እንጠብቃት። አይ ለነገሯ እንዴ እነሱ፣ በነገራችን ላይ እሷ ወደ ክብሮም ጋር ሄዳለች። እነሱ ደግሞ እየጠፋች እያሏት ነው። ለማንኛውም ቤተሰቦች እየሆላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ የፅናት ድራማን ክፍል 79 እይዤላችሁ እስክመጣ ድረስ ሁላችሁም ላይክ እና ሸር ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ቆይታ ከልብ አመሰግናለሁ። ባባይ አመሰግናለሁ።